ዘይራቸው ማስተር ቺፍ ገረመው ነው። ለሰላሳ አንድ አመት በባህር ኃይል ላይ ያገለገሉ ናቸው። በጣም የሚገርም እኔ ደግሞ በእግር ኳሱ ነው የማውቃቸው። የሚገርም ታውንች ስፖርት ላይ ስፖርት አስተዳደር ላይ በጣም ብዙ ነገር ሰርተዋል። ዳኛ ነበሩ፣ አሰልጣኝ ነበሩ። በእሱ እጠይቃለሁ። እኔ ደግሞ ሙዚቃው ላይ እጠይቃለሁ። ሙዚቀኛም ናቸው። በተለይ እዛች መርከብ ላይ እያደረጓል ሙዚቃ አንዳለች የዱሮ መዝሙራን ላይ ደሙን ያፈሰሰ ታዋ አልደረስኩበትም። ቤተሰቦቻችን፣ የዜራ ሰዓታችን ደርሷል። ማስተር ቺፍ ጋ ነው የምንገባው። ልምዳቸውን፣ ገጠመኛቸውን ብዙ ነገር ነው የምናወራው። አያትንም ሰርፕራይዝ እናደርጋታለን። ቤቶች እንደምናችሁ። ማስተር ቺፍ እንዴት ነሽ ማዬ? ሰላም ነሽ? ወንድማችን እንዴት ነው? ደህና ነው ወይ? ደህና ነው አላችሁ። ቁጭ በሉ ተቀመጡ። እንደዚህ ወጣት ሰው አልጠበቅንም እ እንደዚህ ወጣት ሰው አልጠበቅንም። አስተዳደግ እኮ ነው፣ አስተዳደግ ነው። እና ኔቪ ደግሞ የሁለት መንግስት ታዳጊ ነኝ የኢትዮጵያዊነቴን የአሜሪካን አለብኝ፣ በደንብ በልቼዋለሁ። እኔ እንደው በጣም ሁሌ ልጠይቅዎት የምፈልገው ነገር ድሮ ገና ተማሪ እያሉ ነው መቀላቀል የፈለጉት ወደ በ18 ዓመቴ እንዴት ወሰኑ? በዛን ጊዜ አሁን እኛ በ18 ዓመት በዛ ጊዜ ብዙዎቻችን ለመምረጥ እንቸገራለን። እኔ ትንሽ የዝቅተኛ ቤተሰቦች ተወላጅ ነኝ። ያው የጠዋት ወጥቼ ማታ ነው። እንደ አሁኑ በሽፍት አልነበረም። ትምህርቱ ብሔራዊ ፈተና ሶስት ፈተናውን ትን ብለን ጀነራል ኖሌጅ አለ። ጀነራል ኖሌጅ ላይ የምትመርጠው ነገር አለ። ፎርሶችን አራቱን ፎርስ ፖሊስ፣ ጦር ሰራዊት፣ አየር ኃይል፣ ባህር ኃይል እና እዛ ላይ ሲል ያ የቤተሰብ ችግሩ ስላለ አንድ ያ ነው። ሌላው ደግሞ በካናዳውያኖች ስለምንማር የሙዚቃ ትምህርት ጭምራለን። ፒያኖ ጫወት ነበር እና እንትን ትራምፔት ምናምን ጫወት ነበር እና ወደፊት ሆናለሁ ብዬ ገምት የነበረው ሉዊስ አርምስትሮንግ የተባለው ጥቁር አሜሪካዊ ኪንግ ኦፍ ትራምፔት ይባል ስለነበረ እንደ አንድ ቀን ኪንግ እንኳን ባልሆን ልዑል እሆናለሁ የሚል ዓላማ ነበረኝ እና ኔቪን ደግሞ ዋናው የመረጥኩት አንደኛ አለባበሱን በ49 ዓ ም የተቀጠሩት አባሎች ለእረፍት ሲመጡ ሽሮ ሜዳ አሉ፣ ታችኛ ሰፈር አሉ። ወደ ታችን ወደ ፒያሳም ስንሄድ የኢትዮጵያ ንጉሠ ነገሥት መንግስት የባህር ኃይል ነው የሚለው ጽሑፉ ነጭ ነበረ። ነጭ ነበራለ ዩኒፎርሙ አይደለም ይሄ አሁን በዘንድሮ ዩኒፎርም ነው የተረጎምከው። ጥቁር ነው። አረ ኮላሩ ከዛ አለ አለባበሱ ዛሃንግ ታይው እዚጋ አለ ጥቁር ጨርቅ ሲሄዱ ይህን ባርኔጣ አድርገውት፣ ኮረዳ የተባለ እነሱን ተከተሎ ሲዞር የነበረ እንኳን አልነበርሽ እና ያ ነገር አይ ነበርና ኔቪን መረጥኩ እና ሞላሁ እና ትምህርቴን ቀጠልኩ ስቀጥል በቀጣዩ አመት ለካ ኔቪው ሰው ፈልጓል እና ቀጥታ ትምህርት ሚኒስቴር ስጠይቅ ተፈሪ መኮንን እንትን አላቸው የሚመዘግቡበት እና ስሜን ከና አባቴ ነግረው ለአንድ ኔቪ ቀጥታ ተፈሪ መኮንን ትምህርት ቤት ይመጣል ያ ሰውዬ አሁንም አለ በህይወት ወንድምህ ማን ነው ቢሉኝ እሱን ነው ምለው እንጀራ በር የከፈተልኝ ነው ብዬ ማም ነው። አሁን አሜሪካን ሀገር በህክምና ላይ ነው ያለው። ማስተር ዋራንት ኦፊሰር ማሞቀና ይባላል። ፈተና ላይ እንደዚህ መርጠህ ነበር፣ ሀሳብን ቀይረሃል ወይስ አልቀየርክም አለኝ። አልቀየርኩም አልኩ። መጽሐፍና ደብተሬን አውጥቼ ዳይሬክተሩ ቢሮ አስቀምጬ፣ እንደ ታዳጊ ቡችላ ተከትዮ ሄድኩ። ይዞኝ ሄዶ ትእዛዝ ተሰጥቶ ለክቡር ዘበኛ ሆስፒታል ቼክ አፕ ተደረግኩ። በማግስቱ ሜዲካሊ ማለፌ ተነገረ። የካቲት 11 የኢትዮጵያ ንጉሠ ነገሥት መንግሥት የባህር ኃይል አባል ሆንኩኝ። ሙዚቀኛ ካምፑስ ከተቱኝ። የምፈልገው ያቺ ነገር ስለሆነች ደግሞ በጣም ደስ አለኝ። እንደውም ይሄ መልቅ አርማ፣ ይሄ ቀይ ባህር ቤቴ እሱ ሲዘመር እኔ አልነበርኩም ምጽዋ አዲስ አበባ መከላከያ ጠርቶኝ ለሀገር አስተዳደር ሚኒስቴር ውስጥ ተመደብኩ። ይሰማዎታል። ግን ልክ እሱን መዝሙር ሲሰማው ጥይት ቢተኮስ አያቆስልኝም። አቆ ስትገናኙ እኮ እሱ ነገር ሲዘመር ሁላችሁ ንዝር ነገር ያደርጋችሁት፣ ይነዝረኛል። እኔ ግጥሙን አላቅም ዜማውንም አላቅም። ምክንያቱም አልነበርኩም አልነበሩም። እነዛ የሚያዘሙት የኔ ተማሪዎች ናቸው። እና ሙዚቀኞች አሉበት፣ ሌላም ሙያዎች ያላቸውም አሉበት። አቀነባባሪው የሙዚቀኛው ክፍል ነው። እና እኔ ያስተማርኳቸውም ጭምር አሉ። ሲሰማው እምባይም ያንቀኛል። የሆነ ትኩሳት ነገር ይሰማኛል። የኢትዮጵያ መርከቢያችን ስለሷ እስቲ ይንገሩን። ምክንያቱም ብዙ ሰው መስማት ይፈልጋል። ኢትዮጵያ መርከባችን እናታችን ነች። እሷ ላይ ወጥቶ የመርከብን ሁኔታ ያላየ ሰው ድራማ ነው የሚመስለው። ሙዚቀኛ ውስጥ ከቆየሁ በኋላ ብዙም አልቆየሁም። ሃምሳ ሦስት ረብሻው ከመመነሱ ፍንቅል መነሱ ከመምጣቱ በፊት ህዳር 30 ነው መጽዋ የገባሁት። እኔ ብቻ አይደለሁም አራት ነን። አንዱ የአንድ ዓመት ሲኒየር ነው በ51 እነዚህ ሶስቱ የእኔ ባዦች ናቸው እና አራታችንም አሜሪካን ሀገር ትሄዳላችሁ አሉን። ኦኬ ፕሮሴሱ አለቀ፣ ዶሎሯም ኪስ ውስጥ ገባች። አዲስ አበባ መጣን። ኤርፖርት ሄደን ተሳፍረን ዲሲ ሲክስ ካይሮ ገባን፣ ሪፊውል አረገ። ከዛ ፍራንክፈርት ገባን። ከፍራንክፈርት በኋላ ያለው ማንም ኢትዮጵያዊ እግሩ ያረገጠበት አዞርስ አይላንድ ትባላለች። የአሜሪካን ወታደሮች ካምፕ ነች። እኛን የሚቀባበሉን አሜሪካን ወታደሮች ናቸው። አዞርስ አይላንድ አደርን። ከአዞርስ አይላንድ በማግስቱ ፊላደልፊያ ከፊላዶልፊያ ቀጥታ ሰንዲያጎ ክላስ መማር ጀመርን። የተወሰነ ጊዜ ቆየን እዛ። የዛን ፔሪዱን ስንጨርስ ወደ ሳን ፍራንሲስኮ ሺፕያርድ ወደሚባለው ሄድን። መርከቧ እዛ ነው ያለችው። ዶክ ላይ ገና እየታደሰች ነው። አዲስ ሆና ሳይሆን የሚቀያየሩን ነገሮችን የቀያየሩ። ኪሉን ምናምኑን ሪፕሮፔለሩን ኢንጂኑን ሁሉ ቦታ ላይ ብቻ ባለሙያ ተሳፍሯል። በቃ አብረን መስራት ጀመርን። እዛ የመርከብ ሰውነቱን በሙሉ የሚሰሩ ሺፕያርድ የተባለው ለዛ ነው አብረን ሰራን። ስንጨርስ ሴርሞኒ የተባለ እና ይሄ ሴርሞኒ ከኢትዮጵያ አድሚራል እስክንድር ደስታ የጃንሆይ የልጅ ልጅ ምክትል አዛዣችን ስለሆኑ እሳቸው አሉ ኢትዮጵያን ወክለው። ሌሎቹ የአሜሪካን አድሚራሎች ናቸው አሜሪካን መንግስት ወክለው። እኛ በሙሉ ከእሷ ወርደን ተሰልፈናል። እዛ በየሙያ ውጡ ተባልን እና ወጣን። ጋርዶ ፎነር ተዘጋጅቷል። የአሜሪካን ባንዲራ ላይ ነው ያለው፣ ኋላ ወረደ ባንዲራው ሲወርድ ጋርዶ ፎነር አለ። ቀጣዩ የኢትዮጵያ ባንዲራ ነው። መጫወቱን ስለምችል የኢትዮጵያ ባንዲራ ዝም ብሎ እንዲሰቀል አይደለም። ደሙን ያፈሰሰ ልቡን የነረደ በአርበኝነት ታጥቆ ጠላት ያስወግደ የሚል የሰንደቅ ዓላማ ብቻ የተሰጠ መዝሙር አለ። በቢግል ነው እና በትራምፔት ወይም እንደዛ ለመሆን ይችላል ና የክብር ዘቡ ተጠንቀቅ በብረ ሰላም በል ብሎ ሲል ያንን እያረ ከጓደኛ ጋራ አንድ አመት ሲኔ ጋር ያንን አድርገን ሰንደቅ ዓላማው ተሰቀል ተሰቀለና፣ ኢትዮጵያዊ የሆነች መርከቧ ከቀድሞ ፕሬዚዳንት የአሜሪካ ፕሬዚዳንት ከጆን ኤፍ ኬኔዲ፣ ጆን ኤፍ ኬኔዲ ነው ስጦታው። ሌላው አሰብ ላይ ኃይለ ስላሴ ሊቀበሏችሁ አሰብ ተቀበሉ ተቀበሏቸው። እዛ ጋር የገጠሙት እዛ ላይ እንዳጋጣሚ ኢንጂን ሩም ውስጥ እሳት ተነሳ። አጼ ኃይለ ስላሴ መጥተዋል። እዛ ላይ መርከቡ ላይ ናቸው። ፋየር፣ ፋየር ኢንጂን ሩም ኦል ሃንድስ ምናምን ብሎ ሲል ሁሉም ቦታ ቦታ አለሽ የምትሄድበት ኖት እሳቱ ጋር ብቻ አይደለም ስንሮጥ ጃንሆይ አሉ ጃንሆይ ምን ይፈልጋሉ ከኛ ቆመን ሰላምታ ህጉ፣ አይፈቅድልንም። እሳት ካለ ህጉ አይፈቅድልንም። እንሮጣለን። እሳቸውን ሰላም አላልንም። ሩጫ ነው። በፋናሉ ትላለ በታች ስር እንጀሉ ትላለ። እሳቸው አልሰሙ አልሰሙም። እሳቸው የወሰዱት የኛ ሰላም ስላል በመሮጣችን እንዴት ሰላም ዲሲፕሊን የላቸውም የሚል አቋም ይዘዋል። ሮጠን ብቻ እንደምንም ታግለን እግዚአብሔር ብሎ አጠፋ ነው። እስክንድርም አሉ እኮ እዛ በኋላ መጨረሻ ነገሩን ስለሚያቅ አባባ አንተ አታውቀውም፣ እና እሳት እኮ ተነስቶ ነበር መርከብ ላይ አባሎቻችን ይሮጡ የነበሩት እሳቱን ለማጥፋት ህጉ ስለሚያዛቸው ነው አሉ በኋላ በዛ አይነት የጠበቅነው ነገር ነበር። አልሆነልንም። ምን ጠብቃችሁ ምን ጠብቃችሁ ነበር? መዳሊያ። እንደ ኔቪ ብዙ ሀገር ትዞሩ ነበረ ታየው ነበረ ምን አለ መሰለ መርከቦች አንዷ ነች። ትልቋ ስትመጣ 262 ነፍስ ይዛ ነው የመጣችው። ባለሙያው የተለያየ ሙያ ያለን ከነጮቹ ጭምር ኖርዌጂያኖቹንም ጭምር እና ከዛ በኋላ አሜሪካኖች ሲሄዱ ወደ 250 ይሆናል፣ ከዛ ሲል ወደ 240 ይላል። እንዲህ ያሉት የኢትዮጵያውያኖች ሳይረከቡትም ቢሆን ወደ ኢሮፕ ወደ ኖርዌይ ከዛም ወደ ስተ ታይላንድ፣ ማደጋስካር፣ ኢንዲያን፣ ቦምቤ፣ ኢራን እንሄዳለን። የምንሄደው ግን በፕሮግራም ነው። ያች የጦር መርከብ በአመት ውስጥ ቢያንስ ሶስት ወር መንቀሳቀስ አለባት። ስንሄድ ኢትዮጵያዊነታችንን ብቻ ሳይሆን ኢትዮጵያ ሀገር መሆኗን ባንዲራውን እያዩ ኢትዮጵያኖች መሆናችንን ያውቃሉ። እና አፍሪካ ውስጥ ማደጋስካር ሄደን ይደነቃሉ። ጥቁር እንዴት ጦር መርከብ ይዞ ይዞራል? ሰላሳ አንድ አመት በጣም ረዥም አመት በፍቅር ባህር እዛ ላይ ኖረዋል ከጓደኞቹ ጋር። ጓደኞቹ ለሀገር ተሰውተዋል። እናንተ ለሀገር የከፈላችሁት ነገር አለ። እንደ ቤተሰብ ያህል ነው የምትዋደዱት፣ መስሪያ ቤቱንም አገርንም በመውደድ ማለት ነው። አስታውሰው እንዲነግሩን የፈለግኩት ያን ቀን የባህር ኃይላችን ፈረሰ ሲባል በዛች ወቅት ምንድን ነው የተሰማዎት? እናቴም ሞተዋል፣ አባቴም ሞተዋል ሲፈርስ የተሰማኝ ኖት አጥንቴን ሁሉ ነው የተሰማኝ። ልቤማ ለፍታለች ብዙ ታቀዋለች፣ እና በጣም ከፍተኛ ሀዘን ነው የተሰማኝ። መቼም መቼም ከአእምሮ የማይወጣ ነው። አሁን ድረስ ይሰማኛል። የባህር በር ኢትዮጵያ ድጋሚ እንደገና እጇ ማስገባት አለበት የሚል ትውልድ ተነስቷል። ለዚህስ ምን ይላሉ እርስዎ? አዲሱ ባሕር ኃይል ቦታውን ሲይዝ አብሬው ሄዳለሁ። አብሬው ሄጄ ባሕር ላይ ተንሳፎ ጥበቃውን ሲያካሄድ እያየሁ የተሳሳተውን እያረምኩ፣ ትክክል የሆነውን እያመሰገንኩ ድንገት ደክሜ እንኳን ባርፍ አጽሜ እንዲቀበር የሚል ውስጥ ስሜት አለኝ። ትልቅ ስሜት ነው። ግን ከባሕር ኃይል ከወጡ በኋላ ደግሞ ስፖርቱ ላይ ደግሞ ገቡ። ስፖርት ሀገሪቷ ምን ችግር አለው ብለህ ነው? እንደ ማለት ነገር እኮ ነው የሰሩት። ብቻ እንጀምርልኝ። ምጽዋ እያለሁኝ ምጽዋ እያለሁኝ ኮሞዶር ጣሰው የሚባሉ አዛዥ የተሾሙ ምጽዋውን ስፖርት ፌዴሬሽን ፈጠር እዛ ህዝቡን ቀሰቀስ ነው እና ወደ ስፖርቱ እግር ኳስ ቡድን አቋቋሙ። በአጭር ጊዜ ውስጥ ሜዳ ግን የለም። የባህር ኃይል መደብ ውስጥ የራሳችን ሜዳ ስላለ ውድድሩን እዛ እንዲያካሄዱ በአባላትና በእሁድ ቀን ስፖርት ውድድሩ የጦፈ ነው። ብስክሌትም ትንሽ ጋልብ ነበር። እንደውም ወደ አዲስ አበባ ጦር ኃይሎች ስፖርት ሲከበር የዕለት ሁለት ለመግባት ከምጽዋ ተነስቼ በብስክሌት ለመምጣት አስቤ ነበር። በአንዳንድ ምክንያቶች ነገሩ ሳይሆን ቀረ። ከዛ በኋላ ማራቶን ሮጣሉ ሮጣለሁ ብዬ ገባሁ። ከጉርጉርሱም ወደ ምጽዋ ኔቫል ቤዝ እንዲሁ ቀልድ አይደለም። ያሩጫ ግን ገባሁበትና ሞከርኩ። የተወሰነ ቦታ ስደርስ መኪና ላይ ወጣሁ። በአዲስ አበባ ከመጣሁ በኋላ እግር ኳስ ዳኛ ነኝ፣ አሰልጣኝ ነኝ፣ የቡድን መሪ ነኝ። ይህንን ከአንድ ጓደኛዬ ጋራ ሸዋን ግዛው አጎናፍር ከሚባል ጋር የጊዮርጊስ ተጫዋች ነበረ የነበረ አብሮ አደግ ልበል፣ በእድሜ እንኳን ትንሽ ምራቁጣለው እሱ እና እኔ በሱ ልፋት አራዳ ስፖርት ክለብ የሚለውን አቋቁመን ሰባ አምስት እግር ኳስ ተጫዋቾች ሀያ አምስት ሴቶች ሀምሳ ወንዶች ኤ ኤንድ ቢ በሚል አቋቁመን ጃልሜዳ ስናለማመድ ውድድር ውስጥ አዲስ አበባ ውስጥ ገብተን ፈርስት ዲቪዥን ውስጥ ነበር። የባሕር ኃይል አባል ትዳር፣ ፍቅር ላይ እንዴት ናቸው? ሦስት መቶ ስድሳ ዲግሪ እናዞራዋለን ፍቅርን ይሄ ከባድ አገላለጽ ነው። ከባድ አገላለጽ ነው። ሶስት መቶ ስድሳ ዲግሪ ነው የምናሽከረክር። በአውራ ጣት ነው የምናስቆመ። ዩኒፎርሙ አለ መልካቸው አለ። በዛ ላይ በጣም ትሁት ናቸው፣ ዲሲፕሊን ናቸው። ዩኒፎርሙ ፕሮፓጋንዳ ነው። ስቀሳ ክፍል ነው ገና ብልጭ እንደ መነን ትምህርት ቤት ረፍት ስንሄድ አዲስ አበባ በሙሉ ከክፍል አደለ ወጥተው ሚያውን እና ልብሱ ራሱ ይጠራል። በዚ ላይ ደግሞ ምላሳችን እሱ ላይ ይሁኛ እሱ ላይ እሱ ሌላ ነች። እኔ እንደው ማስተር በጣም የማስታውሰው እዚህ አዋሬ ጋር አንድ ጋራ ቤት አላችሁ እና እዛ የኔቪ ምትል የመልህቅ ምልክት ያለባት በጣም ትሰባሰባላችሁ። ደግሞ የሆነች ኑዛዜ አለች አሉ። እሷን በተመለከተ ኑዛዜ ነገር አለች አሉ። እሱ ነኛ ምንድን ነው? እኔ ባልፍ ከቤተ ክርስቲያን በፊት አስክሬኔ ከቤት ወጥቶ ኔቪ ክለብ መጥቶ አርፎ መርከበኞቹ እና ጓደኞቼ እርማቸውን አውጥተው ከዛ ከክበብ አስክሬኔ ወደ መቃብር ቦታ እንዲሄድ የሚል ምዛዝ አለኝ ተናግሬያለሁ ለእኛ አካባቢ ላሉት ፐብሊክ ሪሌሽን ነግሬያቸዋለሁ ተመዝግቧል ይሄ እኮ በጣም ህይወቶ ውስጥ ያለውን ቦታ ነው አይደል የሚያሳየው አሁን የምታያኝ ከሆነ አሁን ከእናንተ በኋላ የሚሄደው እዛ ነው። በጣም እንደ ቤተሰብ ነው። አንድ ቀን አርፌ አንድ ኖት ኦልሚ ባለቤቴ ትሄዳለች። ስለ ባለቤቴ መናገር አልፈልግም እንጂ እኮ ከእኔ ትንሽ በለጥ ስላለች ሲቪል ነች። ግን አሁን እንዳየሁት ከሆነ ኔቪን በጣም ይወዳሉ። በዛም ደግሞ የተሳካሎት ነበሩ። እግር ኳስንም በዛ ልክ። ሌላው ስኬቶ ብዬ ማስበው ያው ቤተሰብ ነው እስቲ ባለቤት ሆን ያስተዋውቁን። ልጆች፣ የልጅ ልጆች አሉ ወይ? በሽ ነው በሽ ነው በሽ ነው። ተመስገን ነው። ሰባት አመት ካልቆየህ ህጋዊ ጋብቻ መፈጸም አትችልም በኔቪ። ባለቤቴ ጋራ በሁለት አይኔ ነው የጠቀስኳት የኔቪ ምላስ ያሏ በጣም ትክክለኛ ናት። ለምን ባለቤቴ ባስኬት ተጫዋች ነች፣ የሴቶች ቡድን እና ባስኬት ምድር ባቡር ስፖርት ክለብ ባስኬት ስትጫወት ለማየት እሄዳለሁ እና ሪባውንድ እያረገች ስትከተው ምን ስል አይኔ ውስጥ ገባች እና በአጠገቤ እንዲህ ስታልፍ

በግራ አይነት ጧት ሳረጋት እሷን በግራ ጧት ተገናኝታችኋል? ተግባባን፣ በስፖርቱ እና ምፈልገውን አገኘሁ ማለት ነው እና ውሎ ሲያድር እንደ ልቢቷም ተንጠለጠለች እና ወደ ጋብቻ ገባን በሀገር ባህል መሰረት ብሔረ ጽጌ መዝናኛ እዛ ነው ያኔ ብዙ ሰርግ እዛ ነበር የምናደርገው እዛ ነበር የምናደርገው ስንት አመት ሆናችሁ ከባለቤቱ ጋር ያገባኋት 972 ዓመተ ምህረት ነው ወደ 46 ዓመት እንደዚህ አካባቢ 45 ዓመት አካባቢ እና ሶስት ልጆች ወልደናል እነዛውና አቀጥሎ ከባንዲራው ስር ትልቁ ቀይ የለበሰው ነው ሁለተኛው አሁን ኢትዮጵያ ውስጥ ያለ ነው ትልቁ ፊንላንድ ሄልሲንኪ ዩኒቨርሲቲ ነው ያለው የመጨረሻዋ ካናዳ ነው ያለችው ሴቷ ሌላ ለሞ አለለ አይታል ጸጉር አለ። በኔቪ ደንብ መሰረት አንዲት ነገር እዚህ መኖር የለባትም። ኧረ ክልክል ነው። ከተማ ስትወጣ ታይተህ ተፈትሸህ ነው የምትሄደው። ገንዘብን ለማጥፋት ነው የምትሄደው። ተሰልፈህ ጫማህ ሻይን ማድረግ አለበት ነጭ ልብስ አተኳኮሱ ምናምኑ፣ አለባበሱ እነዚህ ሁሉ ቼክ ተደርገው ነው እንጂ። እኔ አሁን ስንት አመቴ ነው እንግዲህ ኔቪ ውስጥ 31 በአሁኑ እድሜ 85። ጠዋት አስተካክዬ ነው የምሄደው። እኔ መጨረሻ ምን ልሎት መሰሉት? ማሰርችህ አሁን ከእርሶ በላይ መቼም ስለ ባህር ኃይል የሚናገር የለምና ምን ያስተላልፋሉ? ለኔቪው ማህበረሰብ ብቻ ሳይሆን ለኢትዮጵያ ሕዝብ። አንደኛ ጋዜጠኞች ባህር ኃይል ባህር ኃይል ኢትዮጵያ እንዳላት ማስተጋባትና ሕዝባችን እንዲያቅ የእናንተ ጉዳይ እንጂ ኔቪውን የሚያስተዋውቀው ወይንም የሀገሪቷን ጉዳይ እንትን የሚለው ሌላ በዲ የለም ጠቅላይ ሚኒስትራችን በሚሉት ሂደት ሄዶ እነዛም እዛ ቤት ያሉት ተቀብለው በሰላም ብናገኘው ወደ እንጠላንም ባህራችን እንትን ይላል። መቼም አሁን ያለችን ጊዜ የእርሶን ታሪክ ለመጨረስ አይበቃም። አንድ ሌላ ቀን ደግሞ እንመጣና እንዲሁ ቁጭ ብለን እንጫወታለን። መሞቴ በፊት እመጣለን። መቶ ሰላሳ እቆያለሁ ለምን አትበለኝአ ስማይላንድ እናት ሀገሬ ነች። ለምን ጥያት ሄዳለሁ። ማስተር ቺፍ ቤትን ከፍተው ስለተቀበሉን በደስታና ልምዶትን ስላካፈሉን በጣም እናመሰግናለን።